አላህን ምን ይለናል? አላህን ትገነዘቡና በርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ ኑ ባላህ ቃል የአላህን ተአምርና አግስ። ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የወንድሜ ሚስት ሲህር የእህታችን የረምላን ታሪክ ይዥላችሁ ቀርብ ያለው። አሰላሙ አሌይኩም ወራህመቱላሂ ወበረካትሁ። ውድናኝ ተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ ዝነት ጥበቃው ሀይላችሁ እያልኩኝ ዘወትር ቅዳሜና እሁድ እንደተለመደው ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ውስታዞቻችን ሰበብ ታክመው የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ታሪኮቻቸው የሚቀርብበት ቀን ነውና ለዛሬ ደግሞ እጅግ በጣም ልብን የሚነካ በጣም የሚያሳዝን በጣምም አስተማሪ የሆነ የእህታችንን ታሪክ ወደ እናንተ ክፍል ሁለቱን ይዤላችሁ ቀርብ ያለው የወንድሜ ሚስት ሲህር አደረገችብኝና ተጋለጠች በሚል ርዕስ የእህታችን የረምላን ታሪክ ወደ እናንተ ይዤ ቀረብኩ። ክፍል አንድን ያልሰማችሁ ገብታችሁ በመስማት እጅግ በጣም ትምህርት የምትወስዱበት ታሪክ ነው። ታሪኮች እንግዲህ እጅግ በጣም ያስተምራሉ። የእኛን ሕይወትም እየዳሰሰን እየቃኘን ብዙ ነገሮችን የምንጠነቀቅበት፣ የምንማርበት፣ የምንነቃበት ነው እና እንዲሁ ሰምተን ብቻ አንለፈው፣ ለሌሎችም ሼር እናድረግ እንግዲህ ያው የአጅሮ ተካፋይ ሁኑ ለማለት እንወዳለን። ዛሬ ደግሞ አዳዲስ የቀልብ ዶክተር ቤተሰቦችም ከተቀላቀላችሁን እንግዲህ ቻናሉን ሰብስክራይብ አድርጉ፣ ቤተሰባችን ሁኑ። አብሽሩ፣ ወደ ዛሬ ታሪክ እናምራ። እስከ ፍጻሜው አብራችሁኝ እንድትቆዩ በትህትና እጋብዛለሁ። የታሪኩ ርዕስ የወንድሜ ሚስት ሲህር አደረገችብኝና ተጋለጠች ክፍል ሁለት ታናሽ እህቴ እንደው ለልጅሽ ትንሽ ብትደርሽላት አለችኝ። እኔ ይሄ አባባሏ አልገባኝም ነበርና ለምን እንዲህ አልሽኝ አላልኳትም፣ ግን ደግሞ ቆይቶ አንዳሽ ነገር ሲከነክነኝ ስለነበረ መልሼ ደውዬ ስጠይቃት፣ ልጅሽን እንደ ቤት ሰራተኛ ነው የሚያዩዋት አለችኝ። እንዴ የቤት ሰራተኛ እኮ እኔ ነኝ፣ ምንድን ነው ችግሩ ስላት፣ አይ አንቺማ የሚከፈልሽ የቤት ሰራተኛ ነሽ አለችኝ። እንዴት ልጅሽ ግን አይከፈላትም? በጣም ገርጥታለች። በጣም ተበድላለች። ጽዳትም ያሰሯታል ያለፏታልም አለችኝ። ያአላህ በጣም በጣም ከነከነኝ። በዚህ ጊዜ ነው የእኔ ጤናም እየተቃወሰ የመጣው። እናቴ ጋር ደወልኩኝና አሁኑኑ ልጄን ውሰጃት አልኳት። እናቴ ምን ብዬ ነው የሰጠሽውን ልጅ የምወስደው ብላ ተጣላችኝ። ወንድሜ ጋር ደወልኩና፣ ልጄን ለእናቴ ስደድልኝ አልኩት። ለምን ምን ሆንሽ ልጄ ኮናት ባልወልዳትም አለኝ። እኔም ጸባዬን አለሳልሼ አይ እሱን አውቃለሁ አሁን ግን ሃያ ምናምን ዓመት ገብታለች አላህም ካለ ልወስዳ ትፈልጋለሁ አልኩት። ወጪዎቹም በሙሉ እኔ እችላለሁ ብዬ ቀባብቼ ነገርኩት። ሚስቱ በፍጹም አልሰጠም አለች። በቃ በዛ የተነሳ በጣም በጣም ከፋኝ። ልጄን ላለመስጠት በጣም ብዙ ድራማም ተሰራ። ልጄ ደግሞ በጣም ፈሪ ሆናለች። ለካ እህቶቼ ቢመክሯትም እምቢ አለች። ለምን ቤት ያለሽ ሲሏት አይ እናቴ ትቆጣኛለች ነው መልሷ። እኔ በዚህ ጊዜ በጣም ተቃጠልኩላችሁ። እናም ምንም አማራጭ እንደሌለኝ ሳውቅ ጊዜ በምን መልኩ አላህ ይረዳኛል ብዬ መጨነቅ ጀመርኩ። እናቴ ቤተሰቤ ምንም ሰላም የላቸውም እላችኋለሁ። የአላህ በተለይኮ ወንድሜ ሚስት ጋር እሳትና ጭድ ናቸው። ቶሎ ቱግ ትላለች። የወለደቻቸው ልጆችም ምናቸውም አያምርም። በቃ ነገረኛ ቢጤ ሆነው አደጉ። በዚህ ሁሉ መሃል እኔ ለነርሱ የማረገውን እርዳታ አላቆምኩም። ለምን ልጅ እንዳትጎዳብኝ ስለፈለግኩ ብቻ። እናም አልሐምዱሊላህ ረቢ ልዓለሚን አንድ ቀን ማታ ላይ አንድ መናም አየሁና ልጄ ሞታብኝ አየሁኝ። በጣም አለቀስኩና ስነቃ ያ ያረቢ! እኔ የማረባ ሴት ነኝ ጥሩ ሰራለው ብዬ ያጠፋው! ኢላሂ አንተ የኔን ስሜት የኔን ማንነት ከተረዳኸኝ፣ አደራህን ካሰኝ፣ በቃ ጨንቆኛል፣ መውጫ መላ ስጠኝ አልኩኝና አለቀስኩ። በዛ መሃል ስልኬን ከፍቼ እያየው ሳለ እንዴት ሆኖ እንደሆነ አላውቅም። እናንተ ትዝ አላችሁኝ። ፖስታችሁን አየሁኝና ስለናንተ ያንን ቀን አልሰማሁም። ብቻ የሆነ ጊዜ የሆነ አካባቢ በእናንተ ላይ አንዳንድ ሰዎች ወጥ ነገሮችን ሰምቼ ከላይ ከላይ እከታተል ነበር። ለምን ትዝ እንዳላችሁኝ አላውቅም። የዛንም ቀን የቀልብ ዶክተር ማለት ጀመረ። አፊ በቃ በራሴ ያሶራኛል እስኪ ሊያቸው ብዬ ገባሁን ቻነላችሁ ውስጥ ያአላህ፣ እኔ በጣም በጣም የተደነቁባቸው የድል ምስክሮችን በአላህ ቃል ዳኑ ሙእሚኖችን በሙሉ ሳይ፣ በቃ እናንተም በቀጥታ አወራኋችሁ። ቀላል ሰላም አላጣሁም፣ ቀላል አልታመምኩም። ወላሂ እኔ የምችለውን ማንም ሰው አይችለውም። ግን ቤተሰቤን ድህነት ያጠፋሁት እኔ ነኝ። ያለአባት ያደግኩትም እና ድህነት ሲያጠላብን ወጥቼ ታሪካቸውን የለወጥኩት እኔ ነኝ። እናም እኔ በጣም እየተሰቃየውኝ ነው እርዱኝ ብዬ ጻፍኩኝ። በዛ መሰረት እንደ አባት ምክንያቴን ጠይቃችሁ በንግግራችሁን የማረካችሁኝ፣ ግን ደግሞ በጣም የታዘብኩት ነገር ለምንድን ነው ሙስሊሙ እናንተን እንዲጠላ የተሰራው ብዬ ስጠይቃችሁ መልሳችሁ ውስጤ ገብቶ ቀረ። እንዲህም አላችሁኝ፣ ሼጧን ጥሩ ነገር የሚቀድመው በመጥፎ ነው ሁሉም ቤት በእኛ ላይ ውሸትን የቀጠፉ ቤቶች ውስጥም ህመም ሲገባ ያኔ ህርዱን ሲሉ እኛ ግን በአላህ ላይ ልዩ ጽናት ስላለን ስሜታችንን ተቋቁመን እንረዳለን አላችሁኝ። አዎ በጣም ነው የተገረምኩት። ለምን እኔ አንድ ሁለቴ ሼር አድርጌ ነበር ስለ እናንተ ውሸት የሆነን ነገር ግን ደግሞ በቃ በሰው ግፊት ስለነበረ የእናንተን አፉታ ብጠይቅ አፉ ትሉኛላችሁ ብዬ ፈጽሞም አላሰብኩትም። ይሁንና ምናልባትም ይህንን ይሁን የሚያሳምመኝ ሰውን ያለበደሉ መዞር መዞለሜ ብዬ ስጠይቃችሁ አፉታ ከልባችሁ አፉ አባባላችሁ መልሶ እንዳልተፈጠረ የምትረዱኝ ነገር ቆመ ብዬ እንዳስብ ከማድረጉም በላይ ምዬ ለእናንተ ያኔ ነው ቃል የገባሁት። ኡስታዚ ሲህሬን ባውቅና አፉ በይም ቢሉኝ አፉ እንደምል ስል የነገርኳችሁ። እንዴ ሲህር እንደሆነ በምን አወቅሽ ስትሉኝ ውስጤ ድግምት እንደሆነ ስሜት ይሰማኛል፣ አላህ ግን ያጋልጥልኝ ብዬ ህክምናዬን ጀመርኩኝ። አላህዬም አላሳፈረኝም። ሲህር መሆኑን በልብሴ ላይ ሲህር እንደተሰራና ብሎም ደግሞ ሳሄሬ ከቤተሰብ መካከል ሊሆን እንደሚችል ምርመራው አረጋገጠልኝ። የእህታችን የረምላ ታሪክ ክፍል ሁለቱ ይሄንን ይመስል ነበር። ይቀጥላል። በክፍል ሶስቱ እህታችን ምን ይገጥማት ይሆን?